ም ሰላም፣ ጤና ይስጥልን፣ እንደምሰነበታችሁ ውድ የአአ ሚዲያ ዩቲዩብ ቻናል ተከታታዮች፣ እንዴናችሁ? ሁሉ ሰላም? እኔ ያለው እግዚአብሔር ይመስገን፣ እግዚአብሔር የተመሰገነ ይሁን። እናንተም በያላችሁበት ሰላማችሁ ይብዛልኝ። እንግዲህ ይህ ጥንታዊና ታሪካዊ ተአምራዊ የሆነ ቦታ ነው ማስጎበኛችሁ፣ ማለት ነው። ያው የምታዩት ይህንን አስገራሚ ቦታ በጣም ይታያችዋል ብዬ ተስፋረጋለሁ። እንግዲህ ይህ ቦታ የት ይሆናል ብላችሁ የት የት ይሆናል ብላችሁ ያው እንግዲህ እየገመታችሁ ይሆናል ብዬ አስባለሁ። ያው የምታውቁት ታውቁታላችሁ፣ አብዛኞቻችሁ ለማታውቁት ነው። አሁን እንግዲህ በደንብ እኔ ማስረዳት የፈለግኩት ይህ ተአምራዊ ቦታ ሰሜን ሸዋ መንዝ መሃል ሜዳ የሚገኝ ፍርኩታ ኪዳነ ምህረት ገዳም ነው። የእናታችን የቅድስት ድንግል ማርያም የኪዳነ ምህረት ገዳም ነው ማለት ነው። በዚህ ገዳም የአባታችን ዮሐንስ ወጨጌ ያረፉበት ቦታ ነው። መቃብራቸው እዚህ ቦታ ላይ ይገኛል ማለት ነው። ይህንን የምትመለከቱት ዋሻ በዛን ሰዓት የተመሰረተ ነው። ለምሳሌ አባቶቻችን በዘጠኝ ቅዱሳን ከ1600 ዓመት በፊት የተቆረቆረ ገዳም ነው። ቤተ ክርስቲያንም ያው የዛን የተሰራ ነው ማለት ነው። በዘጠኝ ቅዱሳን ከ1600 ዓመት በፊት የተቆረቆረች ናት ብያችኋለሁ ማለት ነው። አጠገቡ ያለችው ቤተ ክርስቲያን የዮሐንስ ወጨግ ዮሐንስ ማለት ነው። የጨግ ዮሐንስ ያረፉበት መቃብር ስፍራ ነው ማለት ነው። እና ይሄ ተይናልኳችሁ ሰሜን ሸዋ መንዝ መሃል ሜዳ የሚገኝ ፍርኩታ ኪዳነ ምህረት ገዳም ናት ማለት ነው። እና በረከቱ እንድትሳተፉ ሁላችንም ይህን ቪዲዮ ሼር አድርጉት። ቤተክርስቲያን ያው እንደምታዩት ነው። በኢትዮጵያ ለሶስተኛ ጊዜ የተሰራች የተመሰረተች በኢትዮጵያ ደረጃ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በሶስተኛ እንትን የተመደበች ናት ማለት ነው። ለመጀመሪያ ጊዜ አክሱም ማርያም፣ ከዛ ቅዱስ ላሊበላ፣ ቀጥሎ ደግሞ እናታችን ቅድስት ኪዳነ ምህረት መንዝ መሀል ሜዳ የምትገኝ ፍርኩታ ኪዳነ ምህረት ይችናት ማለት ነው። በ640 ዓመተ ምህረት በገዳምነት ተተክላ በመነኮሳት ተተዳድር ነበር እና በኢትዮጵያ ሶስተኛ ጊዜ የተተከለች ቤተክርስቲያን ናት። እንግዲህ ታሪኳ ያው ከ155 5% ኮና አይሞላም ግን ዝም በቃ የተወሰነ እንትን አድርጌ ቀርጨፍ አድርጌ አጥራጥር አድርጌ ላስረዳችሁ እፈልጋለሁ። እዚህ ገዳም ላይ ሁላችንም ሄደን ንስሃ ገብተን ስዋ የምንይዝበት ቦታ ነው። በጣም የሚገርም ጸጥታ ያለበት ቦታ፣ ብዙ ነገሮችን የምትማሩበት ከራሳች ጋር የምትሆኑበት ቦታ ነው። ዋሻውን እንደምታዩት ወደ ውስጥ በጣም ትልቅ ርዝመት ያለበት ነው። ርቀቱ ያው ምን ያህል እንደሆነ አይታወቅም። በዘጠኝ ቅዱሳን አባቶቻችን በአበው መነኮሳት በድሮ በእነሱ ጊዜ የተመሰረተ ነው ማለት ነው። ያው ይህን እንግዲህ እንደምትመለከቱት እያሳያችሁ ነው። አጠር አርገን አሁን ማሳያችሁ ማለት ነው። እንግዲህ ገዳሟን በደንብ እየተመለከታችሁ በጣም የሚገርም ተአምራዊ ነው። ሁላችሁም መንፈሳዊ ነገር ከፈለጋችሁ፣ ንስሐ መግባት ከፈለጋችሁ ከራሳች ጋር መሆን ከፈለጋችሁ እዚህ ቦታ ላይ መጥታችሁ እንድትገበ እንድትጎበኙ ለማለት ያህል ነው። እንግዲህ ይታያችኋል ሁለቱም እያሳዩአችሁ ያለት። አሁን የገዳሟ ስም የእናታችን የቅድስት ኪዳነ ምህረት ገዳም ናት እና ደግሞ የጨግ ዮሐንስ ገዳም ነው። በዓላቸው የምትከበረው ለምሳሌ አሁን ነሐሴ 16 ፍልሰታዋ የእናታችን የቅድስት ኪዳነ ምህረት ነው። እንዲሁም ደግሞ የካቲት 16 ቃል ኪዳን የተቀበለችበት ስለሆነ ይከበራል ማለት ነው። በሌላ ቪዲዮ አሪፍ አድርጌ ያሳያችኋለሁ። አሁን ለጊዜው ያው ዝም የቀርጭ ቀርጭ ፍ አድርጌ ነው የማሳያችሁ ማለት ነው። በጣም የሚገርም ጥንታዊ ታሪካዊ ገዳም ነው። እዚህ ገዳም ሁላችሁም መጥታችሁ መሳተፍ ትችላላችሁ። በረከትም ረዲኤትም ማግኘት ትችላላችሁ። አባቶች ትልቅ አባቶች ያሉበት አበው አባቶቻችን ትልቅ መለኮሳት ያሉበት ገዳም ነው። እዚህ ገዳም ላይ መጣችሁ መሳተፍ ትችላላችሁ። በረከቱ መቀበል ትችላላችሁ። እንግዲህ አጠራጠር አድርጌ ላሳያችሁ፣ ይታያችኋል። እንግዲህ ይታያችኋል ብዬ አስባለሁ። ያው አጠራ አድርጌ ለማሳየት ያህል ነው። አካባቢው ይሄ ይመስላል እንደምታዩት ቦታዋ ማለት ነው። በጣም ሰፊ ቦታ ነው። ከዋናው አስፓልት ትንሽ የአስር ደቂቃ መንገድ አለው። ነገር ግን የበዓሉ ቀን ለሚመጡ ሰዎች ቀጥታ እዚያው ቤተክርስቲያን ላይ መውረድ ትችላላችሁ። እስከ ቤተክርስቲያኑ ድረስ ሜኪና ይገባል ማለት ነው። እንግዲህ ይኸው እንደምታዩት አባቶቻችን ትልቅ አዛውንት ያሉበት ገዳም ነው። በጣም ትልቅ አዛውንቶች ያሉበት ቦታ ነው። እዚህ ቦታ ላይ መጣችሁ የአባቶች መከር እንዲሁም ደግሞ እምነቱ ፈዋሽ ነው። በጣም ብዙ ቃል ኪዳን ያለበት ነው። እኔ እንግዲህ ይሄን ሁሉ መናገር አልቻልኩም፣ ምክንያቱም ብዙ ነገሮች ስለሆነ ያው እኔ በየትኛው አንድ በት ይሄን እንትን እችላለሁ። ነገር ግን ያው ለማስታወስ ያህል ትንሽ ያው እንትን ለማድረግ ያህል ነው። ይቅርታ እና በእኔ የሚነገር አንድ በትም አይደለም። ነገር ግን ያው በተቻለኝ አቅም ያስረዳችሁ ቤት ደስ ይለኛል። አባቶቻችን ትልቅ አባቶች ያሉበት ቦታ ነው። እንደ እንዳይቀርባችሁ በረከቱ መታች ተሳተፉ። ዳግመኛ ገዳሟ በ1426 እስከ 1460 ባለው ዘመን በንጉሱ አጼ ዜራያቆ ዘመን የቀናች ወይም የለማች ናት ማለት ነው። በዘር አያቆብ በአጼ ዜራያቆብ ማለት ነው በ1426 እስከ 1460 ባለው ዘመን በንጉ በንጉሱ አጼ ዘርዓ ያዕቆብ ዘመን የቀናች ናት ገዳሟ ማለት ነው። እንግዲህ ያው ጽፌ አስቀምጭላችኋለሁ እዚህ ጋር እርጌላችኋለሁ ያው እንደምትመለከቱት እና በረከቱ ግዴታ እዚህ ጋ መጥታችሁ ተሳተፉ። መጥታችሁ ንስሓ ገብታችሁ ሱባኤ መያዝ ትችላላችሁ። እዚህ ትልቅ አንጋፋ በጣም ትልቅ ተአምራዊ የሆነ ቦታ ነው። መታችሁ ተሳትፎ ለማለት ያህል ነው። አመሰግናለሁ። ሌሎችም ስላሉ አብረን እንቀጥላለን። ነየቴ ብሎ ተመጣጥ ተመጣ ሰውየው እንዳይነካ በስንት ቀሳውስ ተገዝቷል፣ እና ሜታችን ነው ነፍስ የምታስበው በላይ ሰሞኑን ያስማራችን ሜታችን

አምሳ አራት ዘጠኝ መቶ ዘጠኝ መቶም ነው ያወጣነው። መጀመሪያው ጋር እኮ ቅድም አግኝተነዋል፣ መጀመሪያው ላይ ነው የምትለው። ይህንን እንግዲህ ከአባቶች ሰምተነዋል ማለት ነው፣ እስከ ራሳቸው አንደበት ሰምተናል። በአንድ ሺህ ስድስት መቶ ሰባ አራት የጎንደሩ አዲያ መሰግድ እያስገቡ ዳግም አደሷት ቤተ ክርስቲያኗን ማለት ነው። በ1674 ዓመተ ምህረት ማለት ነው። በ1674 ዓመተ ምህረት የጎንደሩ አድያም ሰጊድ እያሱ ነው ያደሷት ማለት ነው። እንግዲህ እንደ አባቶቻችን እንደነገሩን ከሆነ ያው በደንብ ሰምታችኋል መቼ እንደተመሰረተች እና ደግሞ ነማንዳደ ሰዓት ምናምን እያንዳንዱ ነገር ከራሳቸው አንደበትም ምን ከመጽሐፍም ሰምታቸዋል ማለት ነው። አሁን ጠቅለል ለማድረግ ያህል ያለውን አጥራጥር አድርግላችሁና በ1733 ዓመተ ምህረት የብሉያትና ሐድሳት መምህር የሆኑት አራት አይናው መምህር ቤዛነ ወልዱ ከጎንደር አዘዞ መጥተው ወንበር ዘርግተው ጉባኤ ቤቱን ያስፋፉበት ጊዜ ነበር ማለት ነው። በጽሑፍ አስቀምጭላችኋለሁ። በ1733 ዓ ም የብሉያት ና ሐዲሳት መምህር የሆኑት መጥቶ አድሷል ማለት ነው። እና እንዲሁም ደግሞ ሌሎችም አለ እሱንም ጠቅላላ አድርግላችሁና ይህን ይመስላል በረከቱን እንዳይመጣችሁ ለማለት ያህል ነው። ከዚህ ገዳም መጣችሁ እንድትሳተፉ ለማለት ያህል ነው። አባቶች፣ ወንድሞች፣ እህቶች ሁላችሁም እኛ ጋር ኑ፣ ተከታተሉ። የሚከበርበት ጊዜ ደግሞ በሚከበርበት በዓል ደግሞ ላሳያችሁ። በነገራችን ላይ አንድ ረሳ ነገራችሁ። አፄ ምኒልክ በጣም የሚወዷት ገዛ ናገረች እንዲሁም ደግሞ እያሱ የእነሱም እናያለን። ግን አፄ ሚኒክ በጣም ነበረ የሚወዷት አፄ ሚኒክ የሚወዷት ገዳም ነበረች። ትክክለኛ በቃ ትክክለኛ በቃ አሁን ዮሐንስ ጨጌ መቃብርም እዚህ ያለው እዚህ መጥተው ሰው በጣም የሚገርመው ነገር ደግሞ እጹ ድንቅ የሆነ ቃል ኪዳን የተሰጠው ደግሞ እዚህ ግብ እዚህ ፍርኩታ ኪዳነ ምህረት ቤተክርስቲያን የመጣ ሰው በቃ ኃጢአት የሰራ ሰው ቅጥሯን ገብቶ ደውልን ከደወለ ምህረት እንዲደረግለት አወጅ ወይም ቃል ገቡለት ማለት ነው። ኃጢአት የሰራ ሰው ቅጥሯን ገብቶ ደውልን ከደወሉ ምህረት እንዲደረግለት ያወጅበት ቃል ኪዳን የተሰጠበት ነው። በአንድ ሺ ዘጠኝ መቶ ሀምሳ ዓ.ም ዐፄ ኃይለ ሥላሴ ዘመን መንግስትም ከፍተኛ ትኩረት የሚሰጣት ነበረች። ቅዱስ ቦታ በሰሜን ሸዋ መንዝ መሃል ሜዳ ፍርኩታ ኪዳነ ምህረት ገዳም ነው።

እንዲሁም ሀሳቡ የመጣልን ወንድማችን በለጠ የሽ ድንበሩ ይባላል። ከመንዝ መሃል ሜዳ ፍርኩታ ኪዳነ ምህረት በሌላ እስከምንገናኝ ሰላም። እግዚአብሔር ከሁላችን ጋር ይሁን። እናመሰግናለን። እግዚአብሔር ያክብርልን። ሁላችሁም ሼር አድርጉት። እንግዲህ እንደዚህ ማስተዋወቅ ለምትፈልጉት ቦታ የትኛውም የተባረከ ቅዱስ ቦታ ካለ በዚህ ቻናል ጠቁሙ፣ በ0947349441 ወይም በዩቱብ ቻናላችን ሚዲያ ላይ ገብታችሁ ሰርች ታገኝታላችሁ። ደውሉልን። እኛም እንደዚህ ለማስተላለፍ ፈቃደኞች ነን። ስለ አዳመጣችሁን ከልብ እናመሰግናለን። እግዚአብሔር ያክብርልን። ሰላም። እግዚአብሔር ከሁላችን ጋር ይሁን።